ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ኒውስ ቤተሰቦች፣ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ እየጋበዝን በቅድሚያ ዋና ዋና ዜናዎችን አስቀድመን እንነግራችኋለን። የብልጽግናው መሪ አብይ አህመድ በነዳጅ ጉዳይ መዋሸታቸው ድጋሚ አነጋጋሪ ሆኗል። በመስከረም ወር ጋዛ ምርተን ወደ ውጭ ልካለን በማለት የተናገሩት አብይ ዛሬ የነዳጅ ማምረቻ መሰረት ድንጋይ አስቀምጠዋል። ጉዳዩን በጉጉት ሲጠብቁ የነበሩ ኢትዮጵያውያን አብይ አንዴ ነዳጅ አንዴ ጋዝ እናመርታለን እያሉ እያሹ ነው በሚል ዛሬ መነጋገር ያደርገውታል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ዛሬም በከተሞች ፋኖ ኃይሎች ተይዘዋል። በወሎ በፋኖ ኃይሎች ከበባ ውስጥ የገባው የአገዛዝ ጦር ካምፕን ለቆ ሸሸ። በጎንደር ቀጠና ደግሞ የፋኖ ኃይሎች ስትራቴጂካዊ ከተማ መቆጣጠራቸው ሰምተዋል። የወልቃይት ጠገዴ ሰቲት ኩመራ የብልጽግና አስተዳዳሪ በበኩላቸው ባሻገር ሆነው ወልቃይት ጠገዴ ሰቲት ኩመራን ለሚመኙ አሁንም አንንበረከክም ሲሉ አስታውቀዋል። በዝርዝር እንመለከታለን። አብይ የአሜሪካ መንግስት የራሳችሁን ስራ ስሩ በማለት አብይ አህመድ የአሜሪካን መንግስት የራሳችሁን ስራ ስሩ በማለት በእኛ ላይ ጣልቃ ትጉ ሲሉ ምላሽ ሰጡም። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ለአሜሪካ መንግስት ሪፖርት ዛሬ በሰጡት ምላሽ ከፍተኛ ነቀፋ ያቀረቡ ሲሆን፣ ሀገራት፣ ግለሰቦችና ቡድኖች የኮሪደር ልማትን በደስታ የማያዩት ለአፍሪካና ለኢትዮጵያን ያይጭቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ የራሳቸውን ህዝብ በእኛ ኮሪደር እየቀና ይገኛል ብለዋል። አብይ አህመድ ይህንን ንግግር ያሰሙት ከአሜሪካ ጋር የገቡበት የዲፕሎማሲ ቅርቃር የሚያሳየው ቀርቧል፣ እንዴት የሚለውን በዝርዝር እናያለን። የእስራኤል የባህር ኃይል ወደ ጋዛ እየተጓዙ የነበሩ የሰብአዊ እርዳታ ጀልባዎችን ለሶስተኛ ጊዜ አስቁሟል። ስዊዘርላንዳዊቷም የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግ ጨምሮ ሌሎች ሰብአዊ እርዳታ ይዘው እየተጓዙ የነበሩ የመብት ተሟጋቾች በእስራኤል ባህር ተይዘዋል ተብሏል። የእስራኤል የውጭ ጉዳይ ሚኒስቴር በርካታ ጀልባዎች ደህንነቱን በጠበቀ መንገድ እንዲቆሙ ተደርጓል ሲል ምላሽ ሰጥቷል። አብራችሁ ውስጥ ቆዩ፣ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁም። የብልጽግናው መሪ ዐብይ አህመድ በነዳጅ ጉዳይ መዋሽታቸው ድጋሚ አነጋጋሪ ሆኗል። በመስከረም ወር ጋዛ ምርተን ወደ ውጭ እንልካለን በማለት የተናገሩት ዐብይ አህመድ ዛሬ የነዳጅ ማምረቻ መሰረተ ድንጋይ አስቀምጠዋል። ጉዳዩን በጉጉት የሚከታተሉ ኢትዮጵያውያን አብይ አንዴ ነዳጅ አንዴ ደግሞ ጋዝ እናመርታለን እያሉ እየዋሹ ነው በሚል በብዙዎች ዘንድ ከፍተኛ ነቀፌታና ትችት እየቀረበባቸው ይገኛል። ከሰባት ዓመት በፊት እንኳን ደስ አላችሁ ነዳጅ አመረትን በማለት ሐሰተኛ ብስራት የነዙት አብይ አህመድ ባለፈው ሐምሌ ወር ለፓርላማ መስከረም ላይ ጋዝ አምርተን ወደ ውጭ እንልካለን፣ በአመት ሚኒያል ቢሊዮን ዶላር እናገኛለን ሲሉ ተናግረው ነበር። ዛሬ የጋዙ ጉዳይ ሳይነሳ ሌላ የነዳጅ ማውጣት ፕሮጀክት የመሰረት ድንጋይ መጣሉ ነው አብይ ለሁለተኛ ጊዜ ዋሽተዋል እያስባላቸው ይህም ጉዳይ ለራሳቸውና የግልና እንዲሁም የፖለቲካ ፓርቲ ጋዜጠኞች ባስረዱትበት ወቅትም ላለፉት ዓመታት በዚህ ጉዳይ ምንም ሲሰራ እንደነበር አታውቁም ያሉት አብይ አህመድ ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን እየሰራን የነበር ነው ሲሉ ተናግረው ነበር። አብይ ታዲያ እስካሁን ያልነገርናችሁ በህዳሴ ላይ የከፈልነው ዋጋ ከፍተኛ ስለሆነ ነው ሲሉም ፕሮጀክታቸውን ከእዳሴ ከህዳሴ ግድብ ጋር አመሳስሎ ነበር የተናገሩት። ዛሬ ታዲያ በሶማሌ ክልል በምትገኘው ጎዴ ይገነባል ተብሎ ለሚጠበቁ የአፈር ማዳበሪያ ፋብሪካና የነዳጅ ማጣሪያ ግንባታ የመሰረት ድንጋይ ሲያስቀምጡ ነው ነዳጅ ወይም ደግሞ ጋዙ የተደረሰ የተባለው ከተፈጥሮ ጋዝ በአመት 300 ሚሊዮን ቶን ዩሮ ማዳበሪያ ያመርታል ተብሎ የሚጠበቀው ፋብሪካ የሚገነባው በኢትዮጵያ መንግስትና የናይጀሪያ የናይጄሪያ ባለጠጋ ሊኮ ዳንጎቴ ንብረት በሆነው ዳንጎቴ ግሩፕ ሽርክናም ነው ከሶማሌ ክልል ዋና ከተማ ጅግጅጋ በ380 ኪሎ ሜትር ርቀት ላይ በምትገ የሚገኘው ጎዴ ለማዳበሪያ ፋብሪካ ግንባታው ዛሬ መሰረት ድንጋይ ሲቀመጥ የብልጽግናው መሪ ዐብይ አህመድና ምክትላቸው ተመስገን ጥሮ ጨምሮ ከፍተኛ የኢትዮጵያ መንግስት ባለስልጣናት ናቸው የተባሉና የናይጄሪያዋ አሊኮ ዳንጎት የተገኝተዋል። ዩሪያ ማዳበሪያ የሚያመርተው ፋብሪካ ሁለት ነጥብ አምስት ቢሊዮን ዶላር ይፈጃል ተብሎ የሚጠበቅ ሲሆን ግንባታውን በአርባ ወራት ለማጠናቀቅ ታቅዷል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬና የዳንጎት የማዳበሪያ አምራች ኩባንያው ፋብሪካውን ለመገንባትና ለማስተባበር የባለ አክሲዮኖች ስምምነት የተፈራረሙት ባለፈው ነሐሴ 27 ቀንም ነበር። በስምምነቱ መሰረት ዳንጎቴ ግሩፕ የፋብሪካው 60 ፐርሰንት ባለቤት ይሆናል። የተቀረው 40 ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግ ይያዛል ተብሏል። ዐብይ አህመድ ሁለቱን እቅዶች አሻጋሪ ፕሮጀክቶች ሲሏቸው ዛሬ ተሰምቷል። የነዳጅ ማጣሪያው ጎልደን ኮንኮርድ ግሩፕ ወይም ጂሲኤል በተባለ የቻይና ኩባንያ የሚገነባው የተባለ ሲሆን ግንባታው ሲጠናቀቅ ከጎዴ ከርሰ ምድር ድፍድፍ ነዳጅ ማውጣት ማጣራትና ማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም አለው ብሏን። ዐብይ አህመድም ዩሪያ ማዳበሪያ ለማምረት ፋብሪካ የሚያስፈልገው የተፈጥሮ ጋዝ ለማቅረብ ከካሉብ እና ሂላላ 108 ኪሎ ሜትር የሚረዝም የነዳጅ ማስተላለፊያ ቧንቧም ይዘረጋል ብሏን። ኢትዮጵያ ከዚህ ቀደም በሪደዋና በኦሮሚያ ክልል ኢሉ አባቡራ ዞን በምትገኘው የያዩ ማዳበሪያ ፋብሪካ ለመገንባት የነበራት ውጥ ሳይሳካ ቀርቶላታል። በኦጋዴን ሸለቆ የነዳጅና የተፈጥሮ ጋዝ ክምችት እንዳለ ከተረጋገጠ ረዥም ዓመታት ቢቆጠርም ኢትዮጵያ ማጣሪያ ለመገንባት በተደጋጋሚ ያደረገችው ሙከራም ሳይሳካ ቀርቷል። እንዲያውም እንደ ዐብይ አህመድ አይነት መሪዎች በተደጋጋሚ የሚዋሹበት ጉዳይ ሆኗል። ከዚህ ቀደም የሩሲያ፣ የዮርዳኖስ፣ የቻይናና የማሌዥያ ኩባንያዎች ጉዳዩን ሞክረውት ነበር። አሁን ማጣሪያ ይገነባል የተባለው ጎልደን ኮንኮርድ ግሩፕ የቻይና መንግስት ንብረት ከሆነው ከቻይና ፖሊ ግሩፕ ኮርፖሬሽን ጋር ባቋቋሙ ፖሊ ጂሲኤል የተባለ ኩባንያ አማካኝነት ነው። በአብይ አህመድ ስልጣን እንደያዙ ነዳጅ ማውጣት መጀመሪያው አስታውቆ የነበረው ታዲያ አብይ አህመድ ስልጣን በያዙበት ጊዜም ነዳጅ አወጣን በሚቀጥለው አመት ይህንያል ቢሊየን ኪዩቢክ ነዳጅ እንልካለን ሲሉ ተናግሮ የነበረ ሲሆን ያም ሀሰተኛ ሆኖባቸዋል። ዛሬ ኩባንያው በተለይም ከካሉብና ብና ኪላላ ከሚያከናውነው የነዳጅና የተፈጥሮ ጋዝ ፍለጋና ልማት በተጨማሪም የጅቡቲ መንግስት በተፈራረመው ውል መሰረት እስከ ጅቡቲ የ767 ኪሎ ሜትር የተፈጥሮ ጋዝ ማጓጓዣ ቧንቧን ገና ይዘረጋል ተብሏል። ከዚህ በፊትም ይህን ቅድ ይዞ ሳይሳካለት ቀርቷል። ፖሊጂስ ኤል ለዘጠኝ ዓመታት ገደማ የሚጠበቅበትን ስራ አላሳካም በሚል የኢትዮጵያ መንግስት የሰጠውን የነዳጅ የፍለጋና የልማት ውል መስከረም 1 ቀን 2015 ሰርዞበታል። ታዲያ የፖሊ ጂሲኤል ባለእርሻ የነበረው ጎልደን ኮንኮርድ ግሩፕ ወይም ጂሲኤል የካሎብና ሂላላ የነዳጅ እና ጋዝ ፕሮጀክትን የመጀመሪያ ምራፍ እንዳጠናቀቀ የኢትዮጵያ ገንዘብ ሚኒስቴር ከሰሞኑ ይፋ አድርጎ ነበር። ጉዳዩን በተመለከተ ታዲያ ጋዙ ተመርቷል ወይስ አልተመረተም የሚባለው ግን አነጋጋሪ ሆኗል። ጠቅላይ ሚኒስትሩን በዚህ ጉዳይ ላይ እስካሁን ያሉት ነገር የለም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ዛሬም ከተሞቹ ፋኖ ኃይሎች ተይዘዋል። በወሎ የፋኖ ኃይሎች ከባ ውስጥ የገባው የአገዛዝ ጦር ካምፑን ለቆ ሲሴሽ በጎንደር ቀጠና ደግሞ የፋኖ ኃይሎች ስትራቴጂካዊ ከተማ መቆጣጠራቸውን የተሰማው የወልቃይት ጠገድ ሰቲት ሁመራ የብልጽግና አስተዳዳሪ በበኩላቸው ባሻገር ሆነው ወልቃይት ጠገድ ሰቲት ሁመራ ለሚመኙ ሁሉ አንንበረከክም ሲሉ ዝተዋል። በአማራ ክልል በርካታ አካባቢዎች የሚደረገው የአገዛዙ ጦርና የፋኖ ኃይሎች ውጊያ ዛሬ መቀጠሉ ሲታወቅ የፋኖ ኃይሎች ከበባቸውን ያጠናከሩ ተጨማሪ ከተሞችና ወታደራዊ ካምፖችን መቆጣጠራቸውን አስታውቋል። በወሎ ቀጠና የፋኖ ኃይሎች ዛሬም ወልዲያና ደሴን ጨምሮ ከተሞችን ከቦ የሚገኙ ሲሆን መስከረም 21 2018 ደግሞ በደቡብ ወሎ ዞን ሀይቅ ከተማ ዙሪያ የሚገኙ የአገዛዙ ካምፕ አስለቀቀው አካባቢውን ተቆጣጥረዋል ሲሉ የኢትዮኒውስ የመረጃ ምንጮች አረጋግጠዋል። የፋኖ ኃይሎች ሀይቅ ከተማ ዙሪያ ካምፕ ያደርገውን የአገዛዙ ጦር ላይ ከበባቸውን ማጠናከራቸውን ተከትሎ የአገዛዙ ጦር በምሽት ከባድ መሳሪያውን ጭምር ነቅሎ ወደ ሀይቅ ከተማ ሸሽተዋል፣ ፋኖም ካምፑን ተቆጣጥረዋል ሲሉ ነው የመረጃ ምንጮቻችን ጨምሮ የነገሩ። አገዛዙ በሀይቅ ከተማ ዙሪያ ቆሎ ባቄላ የተባለ አካባቢ የነበረውን ትራምፕ ነው በፋኖ ከባይ የገባ መሆኑን ተከትሎም ጥሎ የሸሸው የተባለው የፋኖ ኃይሎች ከሀይቅ እስከ ወልዲያ ከተሞች ድረስ ያለውን ሰፊ ቀጠና ተቆጣጥረው የአገዛዙ ጦር በዋና መንገድ ከደሴ ወልዲያ እንዳይንቀሳቀሰው መደረጉ የአየር ኃይሉ ስምሪት በብቸኝነት ለመጠቀም መገደዱን የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በዚህም አገዛዙ በሌሊት ጭምር የድሮን አሳይ ያደረገ ነው ያሉት የመረጃ ምንጮች በትላንትናው ዕለት ምሽት ደግሞ ሌሊቱን በአምባሰል ወረዳ አምባሰል ማርያም፣ ውጫሌ፣ ውርጌሳ፣ ጎልቦና ሌሎች አካባቢዎች የድሮን ቅኝት ሲያደርግ ማደሩ ተናግረዋል።

ወልዲያና መርሷ ከተሞችን ከፋኖ ባለማስከፈት ሞክሮ በፋኖ ኃይሎች ከፍተኛ ጉዳት ያስተናግደው አገዛዙ በአካባቢው ተጨማሪ ተከታታይ የድሮን ጥቃት ለመፈጸም ሀሳውን በቀና በሌት ማጠናከሩን የታወቀው የሐብሩ ወረዳ የብልጽግና አመራሮችን ይዞ ወደ መርሳ ከተማ ለመመላለስ የሞከረው የአገዛዝ ጦር ፋኖ በተከፈተበት ውጊያ በርካታ የአገዛዝ ወታደሮች መገደላቸውን ተከትሎ ወደ ሰንቦ መመለሱን የአካባቢ መረጃ ምንጮች ለኢትዮ ኒውስ ተናግረዋል። በዛሬው እለትም በጎጃም ቀጠና ፋግታ ለኮማ ወረዳ በተደረገ ውጊያ ደግሞ ከአስር በላይ የአገዛዝ ወታደ ወታደሮች መገደላቸውና በርካቶች መቁሰላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጥናት ቴዎድሮስ አስታውቋል። በወረዳ የአገዛዙ ጦር 73ኛና 76ኛ ክፍለ ጦር አባላት ካምሳልታ ካምፕ በመውጣት ወደ ፋግታ ከተማ በመጓዝ ላይ እያሉ የፋኖ ኃይሎች በከፈቱ ውጊያ ነው የአገዛዙ ወታደሮች ላይ ከፍተኛ ጉዳት መድረሱ የተሰማው። በተመሳሳይ በጎንደር ቅጥና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። ዛሬ መስከረም ሃያ ሁለት 2018 ከንጋጅ ጀምሮ የፋኖ ኃይሎች በከፈቱ የማጥቃት ውጊያ በማዕከላዊ ጎንደር ዞን የጠገድ የወረ ዋና ከተማ ቅራቅር በፋኖ ቁጥጥር ስር መግባቷን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዝለቀ እዝ አስታውቋል። ወታደራዊ ጠቀሜታ ያላ ስትራቴጂካዊቷ ከተማ የሆነችው ቅራቅር ተቆጣጥረናል ያለው የአካባቢ የፋኖ አመራር በበኩሎም ከተማዋን ተቆጣጥረናል፣ የአገዛዝ ጦር በሁለት ቦታ ማለትም በከተማ አስተዳደር ጽሕፈት ቤትና ፖሊስ ጣቢያ ውስጥ የሚገኘው በፋኖ ሙሉ ከበባ ተደርጎበት እጅ እንዲሰጥ ጠይቋል ሲልም ለኢትዮንስ ተናግሯል። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተዳዳሪ አቶ አሸት ደምለው ባሻገር ሆኖ ወልቃይት ጠገደ የሰጂት ሁመራ ለሚመኙ ሁሉም የማይናወጥ አቋማችን ልናሳውቃቸው እንፈልጋለን ማለታቸው ሰምቷል። እኛም ትላንት፣ ዛሬም፣ ነገም አማራዎች ነን። ለፈጠረን እንጂ ለተፈተነን አንንበረከክም ያሉት የብልጽግናው ሹም አሸተደምለው የወልቃይት ጠገደ የሰጂት ሁመራ ሕዝብ ከትላንት እስከ ዛሬ ጠረፍ እንደጠበቀ ሁሉ ዛሬም ለኢትዮጵያ ዘብ ቆሟል ሲሉም ሲሉ ተናግረዋል። ይህንን የተናገሩት ምንም በተመለከተ እንደሆነ በዝርዝር ያላመለከቱት የብልጽግናው አመራር አቶ አሸተደምለው ወልቃይትን አሻግረው የሚመለከቱ አካላት ላይ ግንዝተዋል። ባሻገር ሆነው ወልቃይ ጠገዴ ሴት ሁመራን ለሚመኙ የምንላቸው ወልቃይ ጠገዴ አንድ እውነት አንድ ማንነት ያለው ከዚህ የማይናወጥ የሰው የማይፈልግ የራሱን አሳልፎ የማይሰጥ በሆኑ ነው ሲሉ አቶ አሸተ ተናግረዋል። የማናልፈው ፈተና አይኖርም። ጠላቶቻችን ብዙ ፈትነውናል። እኛ ደግሞ በአንድነታችን በጥፍ አሸንፈናቸው ለፈጠረን እንጂ ለተፈተነን አንበረከክም ሲሉ አክለው መናገራቸው ተሰምተዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ የአሜሪካን መንግስት የራሳቸውን ስሩ በእኛ ላይ ጣልቃ አትግቡ ሲሉ ዛቱም። የብልጽግናው ጠቅላይ ሚኒስትር ለአሜሪካ መንግስት ግልጽ ሪፖርት ዛሬ በሰጡት ምላሽ ከፍተኛ ነቅፋ ያቀረቡ ሲሆን ሀገራትና ግለሰቦች ቡድኖች፣ የኮሪደር ልማትን በማየታቸው ደስታ አይሰማቸውም በማለት ነቅፈዋል። ይህንን የአብይ አህመድ ንግግር ታዲያ ከአሜሪካ ጋር በቅርብ ጊዜያት የገባበትን የዲፕሎማሲ ቅርቃር የሚያሳይ ሆኗል። በጠቅላይ ሚኒስትር አብይ አህመድ መንግስት አዲስ አበባን ጨምሮ በርካታ ከተሞች እያካሄደ ያለው የኮሪደር ልማት ፕሮጀክት ለማጣጣም ይመጣል የሞክሮ ያሏቸውን አገራትና ቡድኖች ዛሬ በግልጽ ተችተዋል። ዐብይ የናንተን ስራ ስሩ፣ ይሄ ለኛ ተውልን ሲሉም ነው ለአሜሪካ መንግስት ምላሽ ሰጡትም። የብልጽግናው ጠቅላይ ሚኒስትር ዐብይ አህመድ መስከረም 22 ቀን 2018 ከሶማሌ ክልል ጅጅጋ መዲና ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደሩ ልማት ለማጣጣል የሞክሩ ያሏቸውን አገራትና ቡድኖች ማንነት አልጠቀሱም። ነገር ግን ዐብይ አህመድ የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በአስር ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርት ካወጣ በኋላ በግልጽ የሰጡት ምላሽ ሆኗል። የኢትዮጵያ ኢንቨስትመንት አመቺነት ሁኔታን በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶች ጥበቃ አንጻር ስጋት ደቅኗል ብሎ ነበር። አዲስ አበባን ጨምሮ ቢያንስ በአርባ ከተሞች እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠመንጃ ተደቅኖ ጭምር እንዲፈናቀሉ መደረጉን የአሜሪካ መንግስት ሪፖርት ያትታል። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶች መፍረስ የተነሳ ስራቸው የማይቻል ደረጃ ላይ እንደደረሰና ከስራ እንዲወጡ እንደተገደዱ ማስረድቷል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማባረር አካሄድ ሀብቶችን በኢትዮጵያ ኢንቨስት የማድረግ ፍላጎት እንደገደበ ለአሜሪካ መንግስት የተዘጋጀው ሪፖርት አስፍሯል። ይህ ሪፖርት ከወጣ ከቀናት በኋላ ወደ ሶማሌ ክልል የተጓዙት ዐብይ አህመድ በክልሉ መዲና ጅግጅጋ ጅጋ የተከናወነ የኮሪደር ልማት ፕሮጀክትና የአዳዲስ ቤቶችን ግንባታ መጎብኘት ሲያስታውቁ ነው ለአሜሪካ መንግስት ምላሽ ሰጡት። በከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸው የሚናገሩት ዐብይ አህመድ በብዙ ሺዎች የሚቆጠሩ አዳዲስ ቤቶችም ተገንብተዋል ብለዋል። የኮሪደር ልማት ያልነው ስራ ስራ በመፍጠር የጭስ አልባው ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚናም በጣም ከፍተኛ ነው ሲሉ ለራሳቸው ስራ አድናቆት ሰጥተዋል። ዐብይ መንግስታቸው እያከናወኑ ያሉትና ከተማ የማስዋብ ስራን በሚቀጥሉት ቢበዛ 15ና 20 ዓመታት የአብዛኛው ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግ አስገንዝበዋል። መንግስታቸው ታዲያ በከተሞች እያከናወነ ባለው ተግባር በአፍሪካ ምልክትና ምሳሌ ተደርጎ ወስደዋል ሲሉም ተናግሯል ብዙዎቹ የኮሪደር ልማት እንደሚጎበኙና ለመማር ጥያቄ እንደሚያቀርቡ የተናገሩት አብይ አህመድ ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማት ድንቅ ስራ እንደማይቀበሉ አስረድተዋል። አብይ ይህንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖች ደግሞ የእናንተን ስራ ስሩ፣ ይህንን ለእኛ ተውልን፣ ይህ አገር ባለቤት አለው፣ ስራችን ለእኛ ተውልን ነው መልእክቴ ሲሉ በስም ላልጠቀሷቸው፣ ነገር ግን በግልጽ ለአሜሪካና አጋሮቿ ለሚሆን ምላሽ ሰጥተዋል። አብይ አህመድ ሀገራት፣ ግለሰቦችና ቡድኖች የኮሪደር ልማትን በደስታ ያዩት የሚያሉ ሲሆን ለአፍሪካ ለኢትዮጵያ የጨቀየውን ያላማራው ነገር በቂ ነው ብለው ስለሚያስቡ ነው። ማለት ከዚህ በፊት ተደርጎ የማይታወቅና እነዚህ የሀገራት ሆነ ግለሰቦች እንደዚህ አይነት አሳስብ ያላቸው መሆኑ በማል ተረጋገጠበት ሁኔታ ምላሽ ሰጥተዋል። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው የሚሉት አብይ አህመድ እንኳን እናንተ አፍሪካ እንዲህ እያደረገ ነው እና ለምን አትሰሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለእኛ በቂ ብሎ የማሰብ ችግር አለ ሲሉም የትራምፕ አስተዳደርን ተችተዋል። ለእንዲህ አይነቱ ሀሳብ ጆሮ መስጠት እንደማያስፈልግም ጨምረው ተናግረዋል። ለእኛ የሚበጀን የሚያስፈልገን የሚጠቅመን እኛንን የምናውቅ የሚሉት ዐብይ አህመድ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው ሲሉ ተናግረዋል። ሀገራቸው በተለይም የኮሪደር ልማትና ሌሎች ጉዳዮችን በማሳበብ የሀገሪቱን ዜጎች በማፈናቀል ንብረታቸውን በመውረስ ከፍተኛ የግንባታ ላይ የስራ ክንውኖች በሙስና መዘፈቅና በባለስልጣናትና በአልሚው መካከል ድንበር የለሽ ግኝነት መፈጠሩን በተመለከተ የአሜሪካ መንግስት አሁን ላይ ወደ ኢትዮጵያ ኢንቨስትመንት ሊሄድ አይችልም። ችግሮች እየሰፉ ነው። የሰላም ጥረቱን በኦሮሚያና በአማራ ክልል ተባብሷል። በትግራይም የጦርነት ድባብ አምጥቷል። ይህ ሁሉ ሲሆን ታዲያ ኢትዮጵያ የልማት እድሏ ጠፍቶባታል ነበር ያለው። ዐብይ አህመድ ግምላሽ ሲሰጡም የሰላምና ደህንነት ጥያቄዎችን ወደ ጎን ትተው ኮሪደራችን ያምራል፣ እናንተም ቀንታችሁበታል የሚል ሆኗል። የእስራኤል የባህር ኃይል ወደ ጋዛ እየተጓዙ የነበሩ የሰብዓዊ እርዳታ ጀልባዎችን ለሶስተኛ ጊዜ ማቆሙ ተሰማ። ስዊድናዊቷ የአየር ንብረት ለውጥ ተሟጋች ግሬተር ትንበርግን ጨምሮ ጨምሮም ሌሎች የሰብዓዊ እርዳታ ይዘው እየተጓዙ የነበሩ የመብት ተሟጋቾች በእስራኤል ባህር ላይ ተይዘዋል። የእስራኤል የውጭ ጉዳይ ሚኒስቴር በርካታ ጀልባዎች ደህንነቱን በጠበቀ መንገድ እንዲቆሙ ተደርጓል ብሏል። የመብት ተሟጋቾቹ ወደ እስራኤል ወደብ መወሰዳቸውም ተገልጿል። ለጋዛ ሰብዓዊ እርዳታ ለማድረስ በጀልባ የሚጓዙ ሰዎች ስብስብ ወይም ደግሞ እንዲቆም የተደረገው ወደ ጦር ቀጠናም በመቃረባቸው ነው ሲል የእስራኤል የውጭ ጉዳይ ሚኒስቴር አስታውቋል። ወደ ጋዛ እየተጓዙ የነበሩት ጀልባዎች ሰላሳ እንደነበሩና ከመዳረሻቸው በ85 ኪሎ ሜትር ርቀት ላይ ሳሉ እንዲቆሙ መደረጉን ጂኤስኤፍ ገልጿል። ሕገ ወጥ ነው፣ እኛን ለመከላከል እየተደረገ ሳይሆን ተስፋ መቁረጣቸውን የሚያሳይ ነው ማለት ተቃውሟቸውን ገልጿል። ከጀልባዎቹ አንዱ ሆን ተብሎ እንዲጋጭ ተደርጓል ሲሉም የመብት ተሟጋቾች ተናግረዋል። ከፍተኛ መጠን ያለው ውሃ በሚለቅ መሳሪያዎች ጀልባዎቹ እንደተመቱም ጠቁመዋል። ጂኤስኤፍ በማኅበራዊ ሚዲያው ባወጣው መግለጫ ግዛቱን የሚያስፋፋው ኃይል የጋዛ ሕዝብ እንዲራብና ለብቻው እንዲነጠል ለማድረግ ብዙ ርቀት እንደሚ እንደሚጓዝ ማሳያ ነው ብሏል። ጨምሮም ንጹሀን ዜጎች ሰብአዊ እርዳታ ለማድረስ ሲሞክሩ ጥቃት ይሰነዝራሉ። ይህንን የሚያደርጉት ደግሞ ሰብአዊ እርዳታ ከደረሰ ጋዛ ላይ እየጣሉት ከባ ስለሚከሽፍባቸው ነው ብሏል። የእስራኤል ውጭ ጉዳይ ሚኒስቴር ጀልባዎቹ የባህር ላይ ጉዞ የሚከለክል ህግን ጥሰዋል ብሏል። ክልከላው የተጣለው ጋዛን በሚያዋስነው የባህር ክፍል ላይ ነው ተብሏል። ሆኖም ግን ጀልባዎቹ በዚህ ክልል ውስጥ ስለመግባታቸው ግልጽ አይደለም። ጀልባዎቹ በቁጥጥር ስር ሲውሉ የሚያሳይ ተንቀሳቃሽ ምስል የተለቀቀ ሲሆን ስዊድናዊቷ የአየር ንብረት ለውጥ ተሟጋች ግሬታ ቱምበርግ ጀልባ ላይ ተቀምጣ ትታያለች። የእስራኤል ወታደር ጃኬቱና ውሃውን ሲያቀብላትም ይታያል። የእስራኤል መንግስት ጄኤስኤፍ ወደ ጋዛ ሰብአዊ እርዳታ ለማስገባት የሚያደርገው ጥረት ተንኮሳ ሲል በመጥራት ግሬታ እና ጓደኞች አድና ናቸው ብሏል። ዘአልማ የተባለውና ዋነኛው ጀልባ ጨምሮ ዘ ሱሪየስ እና ዘአዳራ የተባሉ የሰብአዊ እርዳታ ጀልባዎች የእስራኤል ባህር ኃይል ቁጥጥር ስር አውሏል። ጄኤስኤፍ የእስራኤል ጦር ሆን ብሎም የመርከብ መገናኛ መስመሮች ላይ ጉዳት አርሷል፣ የአደጋ ጊዜ ጥሪ ማስተላለፊያ መሳሪያዎች የሚያስተላልፈው መልእክት አግዷል፣ የጀልባዎችን ጉዞ የሚያሳይ ቀጥታ ስርጭት ማቋርጧል፣ ብሏል ጀልባዎቹ ዛሬ ላይ ጋዛ ይደርሳሉ ተብሎ ይጠበቅ ነበር፣ ይላል ቢቢሲ። የጀልባዎቹ መያዝ የሚቃወሙ እንቅስቃሴዎች በግሪክ፣ በጣሊያን፣ በጀርመንና በቱኒዚያ እንዲሁም በቱርክ ተጀምረዋል። ጀልባዎቹ መያዛቸው እንዲሁም መብታቸው መጣሱን በመቃወም የጣሊያን ሰራተኞች ማህበር የስራ ማቆም አድማ ጠርተዋል። የቱርክ የውጭ ጉዳይ ሚኒስትር ጀልባዎቹ በቁጥጥር ስር መዋላቸው የሽብር ድርጊት ነው ማለት የዚህ ጥቃት አድራሾች ሊጠየቁ ይገባል ሲል አሳስቧል። የኮሎምቢያ ፕሬዚዳንት ጉስታቮ ፔሮም የእስራኤል ዲፕሎማቶች በአጠቃላይ ከሀገራቸው አባረዋል። ጀልባዎቹ መያዛቸውን ተቃውሞ የኔ ካፒታና ዓለም አቀፍ ወንጀል ነው ብለውታል። በተጨማሪም ከ2 አንስቶ ኮሎምቢያ ከእስራኤል ጋር ያላት ነጻ የንግድ ስምምነት ሰርዘዋል። በሰብአዊ እርዳታ ጀልባዎቹ ላይ የሚገኙ ሁለት ኮሎምቢያውያን እንዲለቀቁም ፕሬዝዳንት ጠይቀዋል። የአይርላንድ ምክትል ጠቅላይ ሚኒስትር ሳይመን ሃሪስ ጀልባዎቹ መያዛቸውን አሳሳቢ ነው ብለው እስራኤል ዓለም አቀፍ ስምምነት እንድታከብር ጠይቀዋል። ከተያዙ ሰዎች መካከል የሕዝብ እንደራሴው ክሪስ አንድሪውሰን እና ሌሎች አይርላንዳውያን ይገኝበታል። ከዚህ ቀደም በሰኔና ሐምሌ ወር ወደ ጋዛ ይጓዙ የነበሩ ሰብአዊ እርዳታ ጀልባዎች እስራኤል አስቁማለችም። እስራኤል የጀልባዎችን ጉዞ ለሰልፊ ነው ብላም ለማጣጣል ብትሞክርም ግሬታ ቱንበርግ ግን ባለፈው ሳምንት ከቢቢሲ ጋር ባደረገችው ቃለ ምልልስ የሰዎችን ትኩረት ለማግኘት ብሎ ማንም ሕይወቱን አደጋ ላይ አይጥልም ስትል መልሳለች። የተወደዳችሁና የተከበራችሁ የትዮኒስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።